ጂሚ ታይደን አርባ ሁለተኛ ዓመቱን ካከበረ በኋላ ስለ ራሱ ሲሰማውና ሲረዳው ከኖረው ከተቀበለው እውነቱ ውጪ አዲስ ማንነት ስለ ራሱ እንዲያውቅ የተገደደ ሰው ነው። ጂሚ ገና ከልጅነቱ ጀምሮ በጉድፍቻ ተወስዶ ያደገ ልጅ ስለ መሆኑ ብቻ ነበር የሚያውቀው። የተወለደውም በአሜሪካ ሳይሆን በቺሊ እንደሆነ ተነግሮት እርሱም ተቀብሎ ታድጓል። ስለ ውልደቱ ይህን ይስማ እንጂ እድገቱ ግን በቨርጂኒያ ነበር። እጅግ ትሑት የሆኑና ለእርሱም ጥሩ ፍቅር ያሳዩት አሳዳጊዎቹ ልጅነቱን አሳምረውለታል። መለስ ብሎ ስለ ልጅነቱ ሲያስታውስ አሳዳጊዎቹ ከእድሜ ኩዮቹ አንዳችም ሳይጎርልበት እንዲያድግ ለማድረግ ብዙ ደክመዋል። የወላጅነት ማዕረግ ቢያንስባቸው እንጂ የሚበዛባቸው አይደሉም ይላል። በዚህ መልኩ ያደገው ጂሚ በአሜሪካ ባህር ኃይል ውስጥ ይሠራ የነበረ ሲሆን፣ ከጊዜያት በኋላ የሕግ ሰው ሊሆን ችሏል። ባለትዳርና የሁለት ሴት ልጆች አባትም ነው። ጂሚ ታይደን ስለ ራሱ ሲናገር ከአሳዳጊዎቼ እንደሰማሁት በጣም የምትወደኝ ለእኔ የምትጨነቅ ወላጅ እናት ነበረችኝ። እናም በጉድ ፍቻ እንዳድግ የተሰጠሁትም ልታሳድገኝ እጅ ያጠራትና ስለ ምቾቴ በማሰቧ እንድማርና ሌሎች ፍላጎቶቼ ሁሉ እንዲሟሉ ከልብ በመፈለግ እንደሆነ የሚል ፍጹም የተሳሳተ መረጃ ተነግሮኛል ይላል። ይህን ታሪክ አምኖና ተቀብሎ ያደገው ጂሚ ታይደን ። ሁሉም ነገር ከተረዳው ውጪ የሆነ መነሻ ታሪክ እንዳለው ይገባው የጀመረው እንደ አውሮፓ አቆጣጠር 2012 ላይ ነበር። በወቅቱ የአሜሪካ ባህር ኃይል አባል እንደመሆኑ ወደ አፍጋኒስታን ለመሄድ ዝግጅት እያደረገ የነበረ ሲሆን የልጅነት ማስረጃዎቹም ለዚህ ዝግጅት የሚያግዙት በመሆናቸው አሳዳጊናቱ በጉድፈቻ ሲወሰድ የነበሩ የእሱነቱን ማስረጃዎች ሁሉ ሰጠችው። ጂሚ ታይደን እጁ የገባውን ስለ ራሱ የተሰነደውን ማህደር አገላብጦ በተመለከተ ጊዜ ግን አንዳች ልክ ያልሆነ ነገር እንዳለ ተሰማው። በማስረጃው ላይ ስለ እርሱ ማንነት የሚገልጹ ጽሁፎች የተለያዩ መሆናቸውንም አስተዋለ። አንዱ ማስረጃ ላይ ይህ ሕፃን አባቱም ሆነ እናቱ በሕይወት የሉም የሚል ተጽፏል። ሌላኛው ማስረጃ ላይ ሕፃኑ ምንም አይነት ዘመድ እንደሌለው ተጽፎ በተወለደ በማግስቱ ለማደጎ መሰጠቱን ተጠቅሷል። ደግሞ በሌላኛው ገጽ ለማደጎ የተሰጠው የሁለት ዓመት ልጅ ሳለ እንደሆነ በዝርዝር ሰፍሯል። እነዚህ ፍጹም ተመሳሳይነት የሌላቸው ገለጻዎች ጂሚ ታይደን ላይ ከጊዜያዊ ግራ መጋባት ያለፈ ትልቅ የሆነ ጥርጣሬ እንዲፈጠርበት አደረጉ። አሳዳጊናቱን ስለ እነዚህ መረጃዎች ያላትን ግንዛቤ ሲጠይቃት እነዚህን የተጣረሱ መረጃዎች ለማጣራት መንገዱ ስላልነበረኝ ተቀብያቸዋለሁ ብለዋለች። ከዛ በኋላ ጂሚ ታይደን የት መሄድ ማንን መጠየቅ እንዳለበት ሊረዳ ባለመቻሉ ፍለጋውን ከየት ሊጀምር እንደሚችል ባለማወቁ ለአመታት ትክክለኛ የኔ ማስረጃ የቱ ሆኖ በሚል ሐሳብ ተወጥሮ ቆየ። በዚህ ስሜት ውስጥ እንዳለ አንድ ቀን ባለቤቱ ከሱ ጋር ተቀራራቢነት ያለው ታሪክ አንብባ እሱም እንዲያነባው ዓለም ላይም ብዙ እሱን መሳዮች እንዳሉ እንዲያውቅ ለማድረግ ሞከረች። በወቅቱ የተመለከተችው ታሪክ ስኮት ሊበርማን የተባለ ልክ እንደ ጂሚ ሁሉ ለማደጎ የተሰጠ ስለትክክለኛ ማንነቱ ለማወቅ ግን ስላልቻለ ሰው ነበር። ሊበርማን የተባለ ይህ ሰው ከአሜሪካ ሳን ፍራንሲስኮ ሲሆን ከቺሊ በማደጎ እንደተወሰደ ተነግሮት ነበር ያደገው። ግን ቆይቶ ባወቀው ታሪኩ መሰረት ገና ጨቅላ ሕፃን እያለ ተሰርቆ ለሌሎች የተሰጠ ልጅ መሆኑን ለማወቅ ችሎ ነበር። ጂሚ ታይደን ይህን ከእሱ ጋር ተመሳሳይ ችግር ያለበትን ሰው ታሪክ ባነበበበት ወቅት በእርግጥም ህመሙ ህመማቸው የሆኑ ብዙ ሰዎች እንዳሉ ተረዳ። ይህ አጋጣሚም ኖስቡስካሞስ የተባለ እርስ በርስ ስለ ራሳችን እንፈልጋለን የሚል ዓላማ የያዘ የቺሊ ለትርፍ ያልተቋቋመ ግብረሰናይ ድርጅት እንዳለ እንዲያውቅ ረዳው። ድርጅቱ ልክ እንደሱ ማንነታቸውን ለማወቅ ያልቻሉ ሰዎችን መነሻ ታሪክ በማጥናት ስረ መሠረታቸውን የሚያጠና ከተነጠቁት የልጅነት ታሪካቸው ጋርም የማገናኘት ዓላማ የያዘ ነው። በተለይም አምባገነናዊ ስርዓት በነበረው ከ1973 እስከ 1990 ድረስ በቆየው የአውጉስቶ ፒኖቼት አስተዳደር ዘመን እጅግ ብዙ ህጻናት ለማደጉ ተሰጥተው ነበር። አንዳንዶቹ ህጻናት ሀብታም ከሚባሉ ቤተሰቦች የመጡ ግን ደግሞ ልጅ ለማሳደግ ፍላጎቱ የለንም ያሉ ጥንዶች አምጥተው ያስረክቧቸው ናቸው። ሌሎች ደግሞ ኢኮኖሚያዊ አቅማቸው ዝቅተኛ ከሆኑ ወላጆች የተገኙ በዚህም ማሳደግ ባለመቻላቸው ምክንያት የተሰጡ ናቸው። ሌሎች ብዙ ቁጥር ያላቸው ደግሞ በህክምና ባለሙያዎች ሳይቀር ከሆስፒታሎች የተሰረቁ ናቸው። ጂሚ ታይደን ይህንን ከተረዳ በኋላ ታዲያኔ ከየትኞቹ ወገን እሆን ይሆን የሚለው ሀሳብ ምርመራውን በቀጠለ ቁጥር ይበልጥ ያስጨንቀው ጀመር። በተለይም እዚህ ጉዳይ ላይ ተከታታይነት ያላቸው ዘገባዎችን የሰራው ሲኤንኤንን በማየት በጨቅላነታቸው የተሰረቁ የቺሊ ህጻናትን በተመለከተ ለአስርት ዓመታት ያህል ብዙ የምርመራ ዘገባዎችን ለመስራት እንደቻሉ ለመረዳት ቻለ። በእነዚህ ዘገባዎች ላይ የወቅቱን የሀገሪቱ ባለስልጣናትን ጨምሮ ይህን ያደርጋሉ ተብሎ የማይጠበቁ ሐኪሞች፣ ነርሶችና የሃይማኖት መሪዎች ሕፃናትን ከሆስፒታል እየሰረቁ ለውጭ አገራት አሳዳጊዎች ከፍተኛ ገንዘብ እየተቀበሉ ይሰጡ እንደነበር ተጽፏል። በመጀመሪያ ይህ ብዙዎችን ያነጋገረው የቺሊ ሕፃናት ስርቆት በፈረንጆቹ 2014 ላይ ነበር በመገናኛ ብዙሃን የምርመራ ዘገባ ላይ ይፋ የሆነው። በዘገባውም ላይ በቺሊ አቅማቸው የተፈተኑ ሰዎችን ህጻናት በመስረቅና ወደ አሜሪካና ሌሎች ሀብታም አገራት በመላክ ልጅ ለሚፈልጉና ጠቀም ያለ ገንዘብ መክፈል ለሚችሉ ልጅ ፈላጊዎች መስጠት በስፋት ሲሰራበት እንደቆየ ተጠቅሷል። ታዲያ ልጆቹን የሚወስዱ ልጅ ፈላጊ አሳዳጊ ወላጆች በገንዘብ እንደገዟቸው ለሚያሳድጓቸው ልጆች በግልጽ አይነግሯቸውም። ይልቁንም የሚነግሯቸው የሚከፍሉት ገንዘብ መሰረታዊ የህግ ሂደቶችን ለማስፈጸምና ለህክምና እንደሚውል ብቻ ነው። በአሜሪካ ይህን የቺሊን ህፃናት ስርቆት በተመለከተ በተጠናው ጥናት መሰረት በአምባገነኑ የቺሊው ፒኖቼት የፕሬዝዳንትነት ዘመን ብቻ በቺሊ ከ20 ሺህ በላይ ሕፃናት ልክ እንደተወለዱ ለእናቶቻቸው ሞተው እንደተወለዱ እየተነገራቸው ሕፃናቱ ወዳልተፈጠሩበት ዓለም ተነጥቀው ተወስዷል።

ጂሚ ታይደን ቺሊ ስለሚገኘው ኖስፖስካሞስ ስለተባለው ግብረሰናይ ድርጅት ካወቀ በኋላ እርዳታቸውን እንደሚፈልግ አሳወቃቸው። ይህን ባደረገ በቀጣዩ ቀን የድርጅቱ ዳይሬክተር ኮንስታንሳ ዴልራዮ ደወለችለት። ዝርዝር ሁኔታውን ከነገራት በኋላም የዘረመል ወይም የዲኤንኤ ምርመራ እንዲያደርግ ነግራው ተሰነባበቱ። ጂሚ ታይደን በመጀመሪያ የዘረመል ምርመራ ለማድረግ ብዙም ፍላጎት አልነበረውም። ነበር ብዙ አመንትቻለሁ ይላል። ስላመነታበትም ምክንያት ሲናገር መጨረሻው ሊሳካም ላይሳካም ስለሚችል ጉዳይ የሚወጣውን ጉልበትና የሚፈጀውን ጊዜ በማሰብ ነበር ይላል ቆይቶ ግን እሱና የትዳር አጋሩ መንታ ልጆች ካገኙ በኋላ በሞት አጧቸው ያለ ታይደን ሀዘን ብቻ አልነበረም የፈጠረበት። ከዛ ተሻግሮ ትክክለኛ እናቱ ልትሆን ስለምትችለው ሴት አሰበ። እናቴን የግድና የግድ በሕይወት ካለችም ከሌለችም ስላለችበት ሁኔታ ማወቅ አለብኝ አለ። ያቺ እናቴ እኔ በሕይወት እያለው ሰዎች መሞቴን ነግሮ አሳምኗታል ብሎ ማሰቡና ምናልባት በሕይወት ካለች ዛሬም ድረስ ሊኖራት የሚችለውን ስሜት መረዳቱ ማመንታቱን ትቶ እንዲወስን አደረገው። በዚህ መሠረትም ማይ ሄሪቴጅ ከተባለ የዲ ኤን ኤ ምርመራውን በተመለከተ ሰፊ ስራዎችን ከሚሰራ ድረገጽ ጋር በመተዋወቅ ምርመራውን አደረገ። የምርመራ ውጤቱ ከመጣ በኋላ ኖስቦስ ካሞስ ለተባለው ግብረሰናይ ድርጅት ላከው። አንዲት የ69 አመት ሴት ጋር የጂሚ ታይደን ዲኤንኤ ተመሳሰለ። ዳታቤሱ ላይ እንደሚታየው እቺ ሴት ማሪያ አንጀሊካ ጎንዛሌስ ትባላለች። ማሪያ እንዳስረዳችውም ከ40 አመታት በፊት ሆስፒታል ከወለደች በኋላ ልጅሽ ሲወለድ ሞቷል የተባለችውን አምና የተቀመጠች ነች። እናም አሁን በሰማችው ነገር ድንጋጤ ውስጥ ገባች። ማሪያ በስልክ የሰማችውን መልእክት ሁሉ በመጠራጠር በህይወቷ በጭራሽ ያልገመተችውን እውነት መጨረሻውን ለማወቅ መጠበቅ ጀመረች። ወልዳ መሳምን በናፈቀችበት ጊዜ ልጅሽ ሞቶ ነው የተወለደው ተብሎ እንደተነገራት የምታስታውሰው ማሪያ ያኔ በነበረው አምባገነናዊ ስርዓት ውስጥ ነገሮችን ለማረጋገጥ መመራመር ለምን ብሎ መጠየቅ አይቀጡ ቅጣት ያስቀጣ ስለነበር መርዶውን በዝምታ ውስጥ ሆና ተቀብላ እንደነበር ገለጸች። በህይወት የለም የተባለችውን ልጇን አስከሬን እንኳን ጠይቃ ተከልክላ ነው ከሆስፒታሉ የተባረረችው። ለጂሚ እናቱ በህይወት መኖሯን ማወቁ ትልቅ ደስታ ቢሰጠውም ያልጠበቀውን ይህን እውነት መስማቱ ግን እጅግ መራር ነበር የሆነበት። በጣም መልካምና ሐቀኛ አሳዳጊዎች ነበሩኝ ብሎ ያስብ የነበረው ጂሚ አሁን ግን ስለ ራሱ በሰማቸው እውነቶች ሁሉንም ነገር በጥርጣሬ ውስጥ ሆኖ እንዲመለከት አስገደደው። ወላጅ እናቴ ስለ እኔ ምንም አታውቅም፣ ገና እንደተወለድኩኝ የተወሰድኩባት ቢያንስ የሞተውን ልጄን አሳዩኝ ስትልም እንደተጣለ ነበር የነገሯት። እናም በዚህ ምክንያት ለሰከንድ እንኳን የእናትነት ዕቅፍና ሙቀቷን እንዳገኝ አልታደልኩም። እሷም ከዘጠኝ ወራት የእርግዝና ጊዜ በኋላ የእናትነት ወጉ ሳይደርሳት ሐዘን ውስጥ እንድትገባ ትደርጋለች። ይህም እጅግ አስከፊ ጉዳይ ነው ይላል። እናም ጂሚ ታይደን እናቱ ማርያን በአካል ለማግኘት ቀጠሮ ያዘ። ለአመታት እንከናልባ ፍጹም ታማኝ አሳዳጊዎች አሉኝ ብሎ ያስብ የነበረው ጂሚ ማንነቱን የደበቁት ሰዎች እንደሆኑ ማሰቡ፣ እነሱም አንድ ሴረኞች ነበሩ ብሎ መጠርጠሩ ልቡን ክፉኛ ሰበረው። ቢሆንም ግን አሳዳጊዎቹን በፊናቸው ልጅ በትክክለኛው መንገድ በጉድፍቻ ወስደን ለማሳደግ ትክክለኛ መስመር ተከትለን ነበር ይሄድ ነው ያሉ ሲሆን እነሱም በጭራሽ እንደቁስ እንዳልገዙት ሰዋዊ ክብሩንም እንዳልነጠቁት ተከራክረዋል። ለጂሚ ታይደን ይህን ማወቅ ወይም ማረጋገጥ ከባድ ነበር። በቃ ህይወት በዚህ መስመር እንዳልፍ አድርጋኛለች። ስለዚህ ሁለቱንም መቀበል አለብኝ ይላል። እናም አሁን ወላጅናቱን ለማግኘት በከፍተኛ ጉጉት ውስጥ ሆኗል። ማርያ ነገሩ ህልም እንጂ እውነት አልመስላት ቢላትም የወላጅ እናቱን ማንነት ያረጋገጠው ጂሚ ጊዜ ሳያጠፋ ባለቤቱንና ልጆቹን ይዞ በቂ ጊዜ በመስጠት ያችን ስለ ልጅ ፍቅር ያነባችውን ልጅነቱን የናፈቀችውን እናቱን ለማግኘት ወደ ቺሊ ቫልዲቪያ ለመሄድ በበቂ ሁኔታ ተዘጋጀ። ከሦስት ወራት እጅግ ከረዘሙበት ቀንና ሌሊቶች በኋላ ወደ ቺሊ ጉዞ ማድረግ ቻለ። ለ42 ዓመታት እናት አታ የቆየችውን እሱም የእናትን ጣም ሳያውቀው የተነጠቀውን የእናት እቅፍ ፍለጋ ተጓዘ። በደቡባዊ ቺሊ በምትገኘው ከተማ ቫልዲቪያ እንደደረሰም ይህን ዕልሙን አሳካ። ለሳምንታት ሲለማመድ በቆየው መሠረትም ያቺ እናትነትን የተነጠቀች ምስኪን ሴት ጋር ሲደርስ ሆላማማ ማማ ሲል ከልጅ አንደበት የሚጠበቀውን ቃል በመጥራት ፍጹማዊ በሆነ ደስታ ውስጥ እንድትገባ አደረገ። እናቴን ማግኘት ልዩ ስሜት አለው የሚለው ጂሚ ታይደን እቺን እጅግ ንጹሕ ልብ ያላትን ሴት ሰዎች ስለምን ምን ይጎዷታል፣ ለምንስ ደስታዋን በዚህ ልክ ይነጥቋታል ብሎ ማሰቡን ይናገራል። እጅግ ተወዳጅ ፍቅርን መስጠት የምትችል ጽኑ ልብና እምነት ያላት ሴት መሆኗንም እንዲሁ ይናገራል። የ69 ዓመቷ የታይደን ወላጅ እናት ማርያ፣ ልጄ በሕይወት እንዳለ ሳውቅ ማመን አቅቶ ነበር ትላለች። እርግጠኔ የ42 ዓመት ልጅ አለኝ የሚለው ጥያቄ አዎን የሚለውን የሰማሁትን መልስ ማመን ተቸግሬ ነበር ትላለች። ይህ ሞቱን ያመንኩት ልጅ ዛሬ እናቴ ሊለኝ ዝግጁ ነው ብሎ ማሰብ ህልም እንጂ እውነት አይመስልም ነበር ስትል ስሜቷን አጋርታለች። ጂሚ ታይደን በቺሊ ቫልዲቪያ ቤተሰቦቹን ካገኘ በኋላ የ42ኛ ዓመት ልደቱን በዙ አክብሯል። በሀገሬው ባህል መሰረት የዕድሜውን ቁጥር የሚወክሉ 42 ፊኞችን በመጠቀም ከትክክለኛና በደም ከተሳሰራቸው ቤተሰቦቹ ጋር ለመጀመሪያ ጊዜ የመወለዱን ደስታ አክብሯል። ሁሉም የቤተሰቡ አባላት በልጅነቱ ያጣውን ደስታ መልሰው ሊሰጡት ቁጥሮች በጋራ ጠርተው ልደቱ ልደት አድርገው ትልቅ ፌሽታ እንዲሆንም አድርገውታል። በነዚህ የአብሮነት ቀናት ከምንም በላይ አብሮ በመቀመጥ አብሮ በመዝናናት ጉብኝቶችን በማድረግና እርስ በርስ በማውራት ሀሳብ በመለወጥ ያጡትን ጊዜ ሁሉ ለማካካስ ሞክሯል። ማስታወሻ ፎቶችን በመነሳት ዘላቂ ትዝታዎችንም አስቀርቷል። በነዚህ ጊዜያት ያሳደግኩት ልጅ እኔን ተወይም በማለት ያልተከፋችሁና ሁሌም ከጎኑ እንደምትሆን ያረጋገጠችለት አሳዳጊው እናቱ ፍለጋው እንዲሳካ በጉዞ ሁሉ አለኝ ተውናለታለች ወላጅ እናቱንም ሲያገኛት ደሷ ከሱ ያልተናነሰ ነበር። በመጨረሻም ጂሚ ታይደን ሁለቱን እናቶቹን በማስተዋወቅ የሕይወቱን ትልቅ ሊባል የሚችል ደስታ መፍጠር ችሏል። በቪዲዮ ለመጀመሪያ ጊዜ ተገናኝተው እንዲያወሩ ባደረጋቸው ጊዜ ወላጅ እናቱ ላሳዳጊው ወልጄ አንዴም እንኳን ላቅፈውና ፍቅርን ለሰጠው ያልታደልኩትን ልጅ ንጹሕ ፍቅር ሰጥተሽ ስላሳደግሽውና በጥሩ ማንነት ስለቀረጽሽው አመሰግናለሁ በማለት ለልጇ አሳዳጊ ያላትን ክብር አሳይታለች። ባጸፋው የጂሚ ታይደን አሳዳጊ እናስ ደግሞ ይህ የእናትነት ክብሬ ነው ስትል ታይደንን ስለወለድሽውና እኔን ለእናትነት ክብር ስላበቃሽኝ እኔም እጅግ አመሰግናለሁ ብላታለች። ከዚህ በኋላ ጂሚ ታይደን እዚህ ቤተሰብ ውስጥ ሙሉነትን አግኝቻለሁ፣ ትክክለኛ ቦታ ላይ መሆን ስሜቱ ሌላ ነው ይላል። የሁለቱ ትክክለኛ ትስስራቸውም ለመግባባትና በቀላሉ ለመዛመድ አንዳችን ፈተና እንዳልሆነባቸው ያነሳል። እናም አሳዳጊውን አሜሪካዊቷ እናቱን ሲጠራ ማም የሚለ ሲሆን ደግሞ የቺሊ ዜጋ የሆነችውን እናቱን ማማ ሲል በመጥራት ሁለቱም የእናትነት ክብር እንዳይጎልባቸው ለማድረግ ሞክሯል። በተረጋጋ መንፈስ ውስጥ ሆኜ የሳስበው በሕፃንነት የሆነውን የማይቀየር ነገር በማሰብ መከፋት የለብኝም፣ እንደውም ተባርክ ያሉ የሚለው ጂሚ ታይደን በተለያየ ጫፍ ላይ ያሉ ሁለት ቤተሰቦች ያሉኝ ሰው መሆን መታደል እንደሆነ አምኜ የተቀብያለሁ ይላል። በመጨረሻም ይህን ነገሮችን አቻችሎ የመኖር ጥበብን እንዴት ልታመጣው ቻልክ ተብሎ ሲጠየቅ፣ ጂሚ ታይደንን በምላሹ ይህን የህይወት ጥሩ ምክር ያገኘሁት ከትንሿ አምስተኛ ዓመት የልደት ባሏን ካከበረችው ልጄ ነው ይላል። ልጄም አንድ ቀን እንዲህ ያለችኝ የሚለው ታይደን ያ መጥፎ ነገር ተፈጥሮ ባይሆን አንተ እዚህ አትኖርም ነበር ፣ እኔም ያንተ ልጅ አልሆንም ነበር። አንተ እድለኛ ነህ፣ ሁለት ቤተሰቦች አሉ እንዳለችው ይገልጻል። ታይደን በዚህ ሁሉ ሂደት ውስጥ ለራሱ ህይወት አዲስ ምዕራፍን መግለጽ ችሏል። ህይወት በምድራዊ ስኬትና ደስታ አንዳችም አላጎደለችብኝም ብላችሁ ብታስቡም እንኳን ማንነትን አለማወቅን ከባድ ሸክም ነው። ያ ሸክም አሁን ለእኔ ቀሎኛል። ህይወት በመረጠችልኝ መንገድ መጓዝ ግድ ብሎኝ ከወላጅ እናቴ ብለይም እጅግ መልካምነትን ካወረሱኝ አሳዳጊዎች ጋር አድጌያለሁ። ዛሬ ደግሞ በ42 ዓመቴ ሌላ ሙሉነትን ታድጌያለሁ ይላል አሁን ላይ ሉላጅናቴም ሆነ ላሳዳጌ ጥሩ ልብና ቦታ አለኝ። ስለዚህ ደና ሁኑ ብዬ አልለያቸውም። ከዚህ በኋላ ጊዜዎቼን እያመቻቸው እንደማገኛቸው አብሬያቸው የተመረጠ ጊዜን ማሳለፌን እንደምቀጥል አውቃለሁ፣ ሲልም ቀጣይ ህይወቱን በሰፊ ቤተሰባዊ ድባብ ውስጥ ለማሳለፍ ማቀዱን ገልጿል። ቺሊ የአምባገነናዊ የነበረውን የፔኖቼት ስርዓት በመፈንቅለ መንግስት እንዲወገድ የተደረገበትን ጊዜ በየአመቱ በፈረንጆቹ መስከረም 11 ላይ የምታከብረው ብዙ የታፈኑ ጩኸቶች ያሉበት ስለነበር ነው። የዛሬውን በዚሁ አበቃን። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም